ደም አፋሳሹን የሩሲያ ዩክሬን ጦርነት በዘላቂነት ለማስቀረት በጄኔቭ ሲካሄድ የነበረው ውይይት ፍሬያማ ነው ብለዋል የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ። እንግዲህ በአሜሪካው ፕሬዚዳንት ዶናልድ ትራምፕ ባለ 28 ነጥብ የሰላም እቅድ ተብሎ ይፋ የተደረገው ይሄው ውሳኔ በተለይ ዩክሬን ከዚህ ቀደም የነበሩ ግዛቶቿን ለሩሲያ አሳልፋ ትሰጣለች፣ የጦርነቱ መነሻ እንደሆነ የሚነገርለት ኔቶን ለመቀላቀል የምታደርገውን ጥረት ደግሞ ትታቀብበታለች እና ሌሎች ጉዳዮች የተነሱበት ነው። በርካታ ሀገራት በተለይ የአሜሪካ ዴሞክራትና ሪፐብሊካኖች በጋራ በመሆን ሰፊ ውይይትና የልዩነት ሀሳቦችን እያንሸራሸሩበት የሚገኘው ይኸው ሀሳብ ባለ 28 ነጥብ የሰላም እቅዱ በተለይ ለሩሲያ ያደላ ነው እየተባለ ትችትን እያስተናገደ ይገኛል። እንዲያም ሆኖ ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕና ሸሪኮቻቸው ደም አፋሳሹን ጦርነት ለመቋጨት ከዚህ የተሻለ አማራጭ የለም በሚለው ሀሳባቸው መጽናታቸውን ተከትሎ ሁኔታዎች ሳይባባሱ በዚህ መቀጨት አለበት የሚባለው የሁለቱ ሀገራት ጦርነት እንግዲህ በስምምነት ሊቋጭ ጫፍ ላይ ስለመድረሱ ነው እየተነገረ የሚገኘው። ከጄኔቫ ከውይይቱ አንኳር ሀሳቦች የሚወጡ መረጃዎች እንደሚያሳዩት በአሜሪካ አጋፋሪነት የቀረበው ይሄው የሰላም እቅድ የሁለቱን ሀገራት ለዓመታት በተለይ ከሶስት ዓመታት በላይ የቆየው እንደማፋሳሽ ጦርነት ሊቋጨው እንደሚችል ታምኖበታል። የተወደዳችሁ ዛሬው የዜና ኢትዮጵያ ቆይታችን በስፋት ከተመለከትናቸው ጉዳዮች መካከል በዓለም አቀፍ ትንታኔ በተለይ የዩክሬን ሩሲያን ጦርነት ለማስቆም እየተሄደበት ያለውን ርቀት እየተመለከተ ነው። በሁሉም የኢቢሲ ዶት ስትሪም አማራጮች እየገባችሁ ተከታተሉት ዘንድ ግብዣ ነው። ሰናይ ጊዜ ይሆንላችሁ።